ገና ገና ከኢትዮጵያ ከመምጣቴ እንግዲህ ቤቱን ዝርክርክ አደረኩት ሹፉ። ከኢትዮጵያ ወደ የመን ገብቻለሁኝ። የመን አደን በረራ ያለው አደን ስለሆነ ማለት ነው። ቀጥታ ከኢትዮጵያ ወደ አደን ነው የምትመጡት እና ቀጥታ መጥቻለሁኝ ማለት ነው። እንግዲህ እንደምታዩት ከሰና ስመጣ የሀገር ኮተ ሰብስቤ ፍዳይን ስላየውኝ፣ በአሁኑ ስመጣ ልጆችን እና ይህችን አንድ ሻንጣ ጥልጥል በቃ እንጂ ምንም እንትን የሌለበት በቃ መኪና ባስ ላይ እንጂ ይጭኑላችኋል። በቃ ምንም ግልግል ደረጃ ማውጣቱ ደረጃ ማውረዱ ምን። ስለ ቤቱ አላወራኋቸውም። ቤቱ ራሱ ሹቃን የተመለስኩት ነገር የለኝም። የራሳቸውን ቤት ነው ትቸ ሄድኩት ማለት ነው። ምንም ተመልሼ የሚወስደው ነገር የለኝም። የሚሸጠው ነገር የለኝም። እቃቸው እንዳለ የእነሱ ነው። ምንም ከሻንጤ ውጪ ይዤ የገባሁት ነገር ስለሌለ ቀኑ ብቻ ስላላለፈ፣ እኔም ምናልባት እኔ እንደውም እንትን ልል ነበረ፣ ግን አላህ ይስጣት ልጅቷ ናት። ለምን እየተመለስኩ ነው ማለት ነው? ወደ የመን ውስጥ ገባ ነው አላ በሰላም ምክንያት ገባን ያረተነስተዋል እንግዲህ በጣም ነው የሚያሳዝነው፣ በጣም ነው የሚያሳዝነው። ይሄንን ሳይ እኔ ማመን አቃተኝ። ለመሰላችሁ ማመን ነው ያቃተኝ። ቤተሰብ በጣም ያስደነግጣል። ገባችሁ? ሰይድዬ ያልሽ ሁሉ አድርግ፣ ታዛዥ ነኝ፣ ሀዩን ልፍታ ያልሽኝን ሁላ አደርጋለሁ ሲል እሷ ደግሞ ብን ብላ የመን ከፍቶኛል፣ እያለቀሰች አስባችሁታል? እምባዋ እየፈሰሰ ሲመጣ የምን ያህል ብትበደልና የምን ያህል ብትገፋ ነው? የምን ያህል ውስጧ ቢጎዳ ነው? እንደዚህ ሁና ተመልሰ አገሯ የመን ሁለተኛ አገሯ የተመለሰችበት ልጆቿን ይዛ በጣም ነው የሚገርምኝ። እኔ ጀግንነቷን ሳላደንቅ አላልፍም፣ ሳላደንቅ አላልፍም። ጎበዝ ጀግንነቷን፣ አንዳንዴ ጀግና ጀግና ማለት ግን እሷን እያስበቃት ነው ማለት ነው። ለመከፋት ለልክ ለተለያየ ነገር አብቅቷት፣ መጨረሻው ለቅሶ በቃ ከፋ፣ ይደከመኛለች አሰላሙ አለይኩም ወረሐመቱላሂ በረካቱ። ሰላም ፍቅር ጤና በያላችሁበት በአለም ዳርቻ የመዳም የአረብ ሀገር ሻማ ቅመሞች። ያሁ እንግዲህ ዛሬ ሱመያ የመን ገባሁ ብላ እንግዲህ ሰፕራይዝ አርጋናለች ሁላችንንም። በጣም ያስደነግጥ የሚገርም ነው። ጀግና ጀግንነት አንዳንዴ አላቅም፣ እንግዲህ እናንተም እንደምትሉት አላቅም። በጣም ነው የሚገርመው ግን፣ በዚህ አጋጣሚ ለዚህ ቪዲዮ ሰብስክራይብ ላይክ እያረጋችሁ፣ ወንድማችሁ ስደተኛው ወንድማችሁ ማበረታታታችሁን አትርሱ ስደተኛ ወንድማችሁን የምታበረታቱኝም የቀልባችሁ የሞራዳችሁ ይሆንላችሁ። አዲስ የሚሆኖች ሰብስክራይብ ላይክ እያረጋችሁ ወደ ቀጣይ እንሂድ። ሱመያ እንግዲህ ሰፕራይዝ ነው ያደረገችው። በጣም ነው የሚያሳዝነው ስታለቅስ፣ በጣም አሳዝነኛለች። ሴት ስታለቅስ ምን ያህል ብትበደል ምን ያህል ብትከፋ ነው አገር ገብታ ያ አገሯ ንሳ ነገር ራሱ ግልብጥብጥ ብለውባት ተመልስ አስከ ልጆቿ የምን የገባችበት መንገድ ምንድን ነው? እንስማትና ወደ እኔ ሀሳብ እንሄዳለን ማለት ነው። ግን ላይኳን ነሃ እያደረጋችሁ ሰብስክራይባን ደግሞ ነሃ አድርጓት። ከዛ በኋላ ልቤ ምን ደንን ብሎ ይመታል እስኪ እንስማ። ከፍቶኛል ማለት ነው። ያው እንደ ከፋይ ሰው ባያቅ ደስ ይለኝ ነበረ። ግን አንዳንዴ ግድ ይሆንባችኋል። ኑሮ ስትኖሩ ግድ ነው። መራራ ናት። አንዴ ደስታ፣ አንዴ መከራ ናት እና በቃ እርግጥ ማለት ነው። እና ያው አሁን ከኢትዮጵያ ተመልሼ ወደ የመን ልሄድ ነው ማለት ነው። ወደ የምን ልመለስ ነው። ምክንያቱም በቃ እዚህ ሰለቸኝ፣ ሁሉም ነገር አስጠላኝ። ለቀቅ ማለት እዛም እዚህም እየተሯሯጡ መኖር ሰለቸኝ። አንድ ቦታ ቁጭ አላልኩም ወይ፣ ቤት ተከራይቼ እንደፈለግኩኝ አልኖርኩም። በቃ ማለት አልተመቻችልኝም፣ ምናምን እና ያው የሚያግዜ ሰው ጠፍቶ አይደለም፣ ግን የሰው ፊት ማየትም አልፈልግም። አንዳንዴ የሰው ፊት ከማየት እጅግ ር እያላችሁ ሰርታችሁ መኖር የመሰለ የለም ማለት ነው እና እንግዲህ በጣም ስለ ከፋኝ ነው ይቅርታ እና እንግዲህ ተመልሼ ወደ የመን ሊሄድ ነው ወደ የመን ሊሄድ ነው ማለት ነው። የሚሄደውን ቪዲዮ አንድ ላይ የመን እዛው ስደርስ እለቅላችኋለሁ ከዚህ ቪዲዮ ጋር ማለት ነው። ነገር የሚሄደው ወደ የመን እንግዲህ ልጆችም ማለት ነው ፓስፖርት ስላላቸው ያለውን ያስወጥቼላቸው መኖሪያ ፈቃድም አላቸው እና እንግዲህ ያው ከፈለኩኝ መመለስ እችላለሁ ማለት ነው መመለስ ከፈለኩኝ ያጥቃኒ እንግዲህ እዛ ለምንድን ነው የምትሄዩ? ቃላችሁኝ እዛ በቃ ልጆችን እዥ አረቤት ገብቼ አረቤት ብሰራ ይሻለኛል። ምክንያቱም ሳይድና አዩን እራሱ እየተከታተልኩኝ ቪዲዮ መስራት ማለት መጀመሪያ እይታም ስለነበረው እነሱን ወደ ንግዴት ምናምን ወጥቼ በቃ እንደ ስራ አድርጌው ነበረ ማለት ነው። እንደ ስራ በቃ ስራ ሰራ ስራ ሰርቼ ከታየለኝ ስራ ሰራበታለሁ። ያው መጀመሪያውንም ዩቲዩበር ስለሆንኩ ማለት ነው። ግን አሁን እነሱ መከታተል ራሱ ሰለቼ፣ ሁሉ ጊዜ እነሱ የተከተል እንደዚያ ል እንደዚ ያላል ማለት አስጠላኝ ማለት ነው። እና በቃ ያው ደግሞ እዚህ አንዳንድ ደግሞ ኢትዮጵያ ኢትዮጵያ ደግሞ ብር በጣም ነው የምትጨርሱት እንዳረባ አገር አደለም በቃ አያልቅም፣ ያላችሁት ብር ሁላ ድምጥማጡ ነው የጠፋው ማለት ነው። በተለይ ደግሞ ሰው ከሌላችሁ በጣም ችግር ነው። በአሁኑ ጊዜ ደግሞ የቀረባችሁትም ሰው ይቀዳችኋል። የእኔ ያላችሁትም ሰው የእናንተ አይደለም። ሰው ልቡን ገልጻችሁ አታዩት። ሁሉም ሰው ለጥቅም መጠቀሚያ ለመጠቀሚያ ነው የሚፈልጋችሁ። ወይ ደግሞ በቃ ሊጠቀምባችሁ ነው እንጂ የእውነት ቀርቦ ሊያግዛችሁ ሊኖር ይችላል አይታወቅም እንግዲህ ግን ሁሉም በቃ ሁሉም ቀርቧችሁ ሊጠቀምባችሁ የሚፈልግ ሰው ነው ያለው እና በጣም ስለከፋኝ ነው። በጣም ይቀፋም ቃልቅሻጭ እና በጣም ከፍቶኛል። እንግዲህ ያው ዙሮ ዙሮ አልሐምዱሊላ ቤተሰቦችን ማይቻለው ቤተሰቦችን ካየው በቂ ነው። ዋናው ነገር ቤተሰቦች ናቸውና ስለዚህ እዚህ የተደባበቁ ለምን ከሰይድም ጋር ብቀመጥ እንደማይመቸኝ አውቃለሁ። እሱም ዝም ብሎ ወይ ለቪዲዮ ይሆናል እንጂ የሚከተለኝ ወይ ወይ አላቅም፣ እሱ ራሱ ምን እንዳስበው ወይ ዝም ብሎ እሱም እንደኔ ቢዝነስ ብሎ ይሆን አለ ወይ አገር ለሀገር የሚከተለኝ እንጂ የእውነት እኔ ሊፈልግ ፈልጎ ላይሆን ይችላል። እኔ ምን አገባኝ፣ እሷም ቢዝነስ ብላ ካለች እኔም እንደ ቢዝነስ ሊየው ብሎ በቃ እንደ ንግድ ማለት ነው። እንግዲህ ተያያዥ ነው ራሳችን ናችሁ ሱቅ የሆናችሁት። ስለዚህ ያው ወደ የመን ሄጄ ልጆችን እያሳደኩኝ ስራ ብሰራ ይሻለኛል። ያው ስራ አረቦችም ስለማያውቅ ያው ቋንቋም ስለሚችል እንደ ሁለት ትሬ ተሸክመሽ ማን ያሰራሻል? ይሻለኛል ስራ ስራ እገባለሁኝ ብዬ አስቤያለሁኝ እንግዲህ አላህ በሰላም ያደርስሽ፣ በሉኝ በጣም ወዳችኋለሁ። እንግዲህ ቪዲዮ ምለቅላችሁ ይህንን ስገባ ነው። ከዛ ከተመቸኝ ቪዲዮ ቀርጨላችሁ ምናምን ማለት ነው። ያው በእርግጥ ማለት ነው እኔም ድንገት ከከፋኝ ብዬ መጀመሪያ የነበርኩበትን ቤት አለቀኩትም። ልጆች መጀመሪያ እዛ ከሰይድ ጋ ጋር ላይ አዛኙ ከተማ ሁለተኛው ከተማ ያለውበት ማለት ነው። እሱን ጓደኛዬ ተቀምጣበት ነበረ። አጋጣሚ እንግዲህ ልመጣ ነው ብያታለሁ። እሷም ደግሞ በጣም ጥሩ ሰዎች ናቸው እዛ ያሉት ማለት ነው። እሷም ደግሞ ምን ችግር የለውም ከመጣሽ፣ እዛው ቤትሽ ትገቢያለሽ፣ እኔ ወደ ቤት መለሳለሁ ብላኛለች ማለት ነው። እንግዲህ የኢትዮጵያ ኑሮ ከባድ ነው። እንግዲህ በዚህ አጋጣሚ ለእህቶቼ ምናልባት መስማት ያለባቸው ነገር እንግዲህ ከሱመያ ምን እንደተማራቸው ይኸው መማር አለባቸው ብያ ምን አለ ሆኔ። እንግዲህ ኢትዮጵያ ገብታ አንዳንዴ እልክም ያስበቃል። እውነት ለመናገር እልክ ጥሩ አይደለም። እልክ ቤት ያፈርሳል፣ እልክ ገደል ይከታል፣ እልክ ብዙ ነገር ያደርጋል። የሰው ልጅ ሰከን ብሎ ምንትን ካለባ እርግጥ ይታረቃሉ። ምን የሆነ አላማ ስላለ ነው ከውስጥ እናንተም ማሰሙት ሊኖር ይችላል። እኛ ደግሞ አንዳንድ ጨለፍ የሚያደርግን ከውስጥ ሰዎች አላማ አላቸው ቢሆንም ማርባሽ ለእናንተ የምነግራችሁ ነገር ያው አንዳንድ ያው ለሰው ትምህርት ይሆናል ብለው አይደል? እንደዚህ እየሰሩ ያሉት የኢትዮጵያ ኑሮ፣ ኢትዮጵያ ገብታችሁ ገንዘብ ከሌላችሁ አሁን ሰዓት ገንዘብ ገንዘብ እንዴት እንደሚገኝ ያው ታውቁታላችሁ። የት ቦታ መውጣት እንዳለበት ማወቅ አለባችሁ። የት እንደምታረጉት ማወቅ አለባችሁ። አረብ ሀገር ለፍታችሁ 24 ሰዓት ለፍታችሁ ያመጣችሁ ገንዘብ ኢትዮጵያ ስገቡ እዚህ ሆናችሁ መስራት ያለባችሁ ነገር ከሌን ስትጠይቂ ዘመድ በዛ በዚህ ሲል ብርሽን ስትመጂ በቃ ወዳጅሽ ሲበዛ። አሁን ከዚህ ስትሄዱ ደግሞ ወዳጃችሁ በጣም ነው የሚበዛው። የማያውቃችሁ ላይ የመጣ ሰላም በቃ በፈጣጣው ነው ምግብ፣ የተለያየ ነገር ጋብዙኝ የሚለውና ገንዘባችሁን ሰላሳ ኮተት ሳያታለላችሁ ስራ ላይ ጊዜ መግደል አያስፈልግም። ከዚህ እንደገባሽ የሆነ ብሪዝንሽህ ቶሎ ስራ መጀመር ዘመድነሽ ምንድነሽ ከአጣሽ ራስሽነሽ የምትጎጁ ማንም ይሁን ማንም። ከዚህ እንደገባችሁ ፕሮግራም አድርጋችሁ ትገባላችሁ። እንደው ትንሽ ሳምንት ሳምንት በረ መቀመጥ አያስፈልግም። ሁለት ቀን ሶስት ቀን ላስ እንደው ቅርብ ዘመድ ካለ እንደው በዛ በሁለት ቀን በትንሽ ጊዜ ውስጥ ሰላም ብሎ መዞርም አያስፈልግም። ጊዜው ስለተቀየረ ቀጥታ ወደ ስራ ያለው ብር ሳይበን ሳይጠፋ የሆነ ነገር ላይ ካደረጋችሁ ያን እያያቸው እንኳን ጽናናችሁ። ሱመያ ልጅም ስላላት እርግጥ ቸግሯት አይደለም ሀብታም ባል እያላት የራሷ ጥጋብም አላቅም። እንግዲህ እንትንም ሊሆን ይችላል። እልክም ስላለ ያልኳ እንግዲህ ዛሬ ለዚህ ቦታ አብቅቷታልና በዚህ አጋጣሚ እልክ ያስበቃል። ቤተሰብ ሰይድ አሁን ዘና ብሎ እየኖረ ነው። ብርም የተለያየ የሀፋዛም የወተትም አልፈልግህም ስላለች፣ ላስ ፊት ነው መስሎኛል በግድ የላከላት እሱን አልፈልግም ስላለች በቃ ይቸግራታል። ነገራቶችን ስለማያውቅ መኪናውን የመንዳ ሌላ ከላዩ ከዛ ወዲህ ሄላ ከላት አይመስለኝም። ቢልክላት ታወራ ነበር እና ልክ ያስፈቃል። ቤተሰቦቼ ማለት ነው ወንድና ደግሞ ሴት አንድ አይደለም። ለምን አሁን ወንድ ልጅ ነገራቶችን ስለሚያገናዝብ ለምን ማውጣት እንዳለበት ያውቃል። ያገናዝባል ከግራ ከቀኝ። ሴቶች ደግሞ በቃ እጃችሁ ያለው ያልቃ አይመስላችሁ አንዳንድ ብልጥ ሴት ካልሆነ በስተቀር አብዛኛው ሴት ያልቃ አይመስለኝ የተገለባ ብር የሆነ ቢዝነስ ላይ ካለዋለ ይህም ቤት ቢሞላ እፍ ነው፣ ንፋስ ነው። ስለዚህ የኔ መልካም እህቶች ብልጥ መሆን አለባችሁ። አንዳንድ ሰዎች ሲሰራ ይሄ ነገር ምንድን ነው ብላችሁ ራሳችሁን ገምገም ማለት አለባችሁ። ግን ሰብስክራይብ እያደረጋችሁ ነው እንደው ዝም ብላችሁ ነው? ላይክስ ጠናኻ እያደረጋችኋት ነው ዝም ብላችሁ ነው የምታዩ? እና የእኔ መልካም እህቶች ራሳችሁን ጠብቁ። ሴትና ወንድ አንድ አይደለም ማለት እፈልጋለሁ ማለት ነው። ሴትና ወንድ አንድ አይደለም ገባችሁ አርጃሉን ቀዋም ሆና ለኒሳ ወንድና ሴት በፍጹም እንለያያለን። አላህም እንትን ብሎ ነው የፈጠረንና ይሄን ሴት ሴት ብልጥ ናት ብልጥ መሆን ባለባት ጊዜው ጭንቅላታችሁ ስማርት ነው፣ ግን ያንን ስማርት ጭንቅላት ካልተጠቀማችሁበት ደግሞ የምትጎዱት ራሳችሁ ናችሁ ማለት ነው። ገባችሁ አይደል? አይዋ፣ ስለዚህ እንደዛ ነው። ወዳችኋለሁ ሰብስክራይብ ላይክ እያደረጋችሁ አበረታት፣ ወይም ስደተኛ ወንድማችሁን እንሻላህ። እንግዲህ እኛም በቅርብ ወደ ኢትዮጵያ ጎራ እንላለን እያለ ነው እስቲ ገብተ እናየዋለን፣ እና ይሄንም ማለት ነው የምፈልገው፣ አገር ገብታችሁ ይሄ ከሌላችሁ እመኑኝ። እሷስ ምናልባችሁ ያው የመን ተመለሰች፣ የመን እናንተ እንደገና ተመልሶ ሌላ ሀገር ያስጠላል። ወዳችኋለሁ፣ ይመቻችሁ። ሱመያ እንግዲህ አላህ ይርዳሽ፣ የውስጥ የሚያውቀው አላህ ነው። እሱ እንትን ይበልሽ ማለት ነው። ይመቻችሁ። አንድ ላይ ሆነን ብዙን አልፈናል።